ሰላም ጤና ይስጥል፣ ውድ የቻናል ቤተሰብ ተከታታዮች፣ ከመሸ እጅግ ሰበር ዜና ይላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ትቆዩ ዘንድ በአክብሮት እየጠየቁኝ እጅግ ደስ በሚል መልኩ ነው ይላችሁ የቀረቡትኝ። የፋኖ ታጣቂዎች እንግዲህ በሰላማዊ መንገድ ገብቷን በተለይ የሻምብል ማዕረግ ያላቸውን ጨምሮ ዋና አዋጊውን ጨምሮ ማለት ነው። መንግስት ያቀረብላቸውን የሰላማዊ መንገድ ተጠቅመውበታን እጅግ ደስ የሚል መረጃ ነው። ይህን ያደረሰ እንግዲህ ሰሜን ሸዋ ፋኖ ወጣቶች እንግዲህ በቀጥታ መንግስት ያቀረብላቸውን እስከነ ሙሉ ትጥቃቸው በሰላማዊ መንገድ ገብተዋል ሙሉ ትጥቃቸው እንደያዙ ወደ ቀዳሚ ወደ አረጉት አጀንዳ ሳል የሻምበል ማዕረግነት ያለው ግርማ ባዩ ልኝ ተብሎ የሚታወቀው እስከነ ሙሉ ትጥቁ በሰላማዊ መንገድ ገብቷል የሻምበልነት ማዕረግ ነው ያለው ይህ ሰው ግርማ ባዩ ልኝ ተብሎ የሚታወቀው ሌላኛው ዘሪሁን ገብሬ ነው እንዲሁም ደግሞ በሶስተኛ ደረጃ ደሱ ደሱ ደግሞ የሸዋ ክፍለ ጦር ዋና የሀብት ዋና ሰብሳቢ ተብሎ የሚታወቀው ነው። ስለዚህ ደሱ ማለት የሰሜን ሸዋ ክፍለ ጦር የሀብት ንብረት ሰብሳቢ በመሆን ሲያገለግል የነበረ በፋኖ እሱም እንግዲህ እስከነ ሙሉ ትጥቁ መንግስት ያቀረበለትን እንግዲህ አንድ ላይ ነው ከበው ተሰብስበው ይህን የሰላማዊ መንገድ የተጠቀሙ እነዚህ ሰዎች ብቻ ሳይሆን በስራቸው በርካታ የታጠቁ ወንድሞችም አብረው እንደገቡ መረጃዎች ይጠቁማል። ሌላው ቸርነት ባዩልኝ ቸርነት ባዩሌ ማለት የግርማ ባዩሌ ወንድም ነው። ቸርነት ባዩሌ በተለይ በአጃቢነት በፋኖ ሲያገለግል ነው። አጃቢነት ማለት የጥበቃ በተለይ በጥበቃነት ሲያገለግል የነበረው ወንድሙ ነው። የሻምበልነት ማዕረግ ያለው ግርማ ባዩልኝ ቸርነት ባዩልኝ የራሱ ወንድም ከስሩ በማድረግ ራሱ ሲጠብቅ ያደረገው ወንድም ነው። ባይዞ አንድ ነገር ላስታውሳችሁ፣ ዘመነ ካሴ እሱን የሚጠብቅ የአክስቱ ልጅ ነው ወይም አጃቢ ተብሎ የሚታወቁ በዚሁ ምክንያቱም ሌሎችን ይሰጋሉ። ለደህንነታቸው ስለሚሰጉ የራሳቸውን ሰዎች ከስራቸው ነው የሚያደርጉ። ስለዚህ የሻምበልነት ማድረግ ያለው ግርማ ባዩልኝ ወንድሙን የራሱ አጃቢ ወይም ጠባቂ በማድረግ ሲጠቀምበት የነበረው ቸርነት ባዩልኝ አብሮስም ከወንድሙ ጋር እስከነ ሙሉ ትጥቁ መንግስት ያቀረበለትን የሰላማዊ መንገድ ተጠቅሞበታል ማለት ነው። ሌላኛው ግርማ ኤፍሬም ግርማ ተብሎ የሚታወቀው ይሄውም ወንድም ደግሞ በሰላማዊ መንገድ እስከነ ሙሉ ትጥቁ ገብቷል። አምካ ጌታ መሳይ ተብሎ የሚታወቀው የሸዋ ፋኖ ነው፣ ዋና አዋጊ ነው። ይሄ ሰው ደግሞ እስከነ ሙሉ ትጥቁ ነው ባዘው እስከ ሙሉ ተጥቃቸው ዋና ሰብሳቢውን ዋና አዋጁን እንዲሁም ደግሞ የሻምበል ማዕረግነት ያላቸው በርካታ ይፋኑ ታጣቸው በስራቸው ዘው ገብተዋል። እጅግ ደስ የሚል ሰላም ባይ ዘው እነዚህ ወንድሞች በሰላማዊ መንገድ ሲገቡ አንደኛ በደህንነታቸው ሲቀጥል ደግሞ የክልሉን ሰላምና የክልሉ ኢኮኖሚም እድገት እንዲፋጠን ያደርጋሉ። ሰላም ካለ እድገት አለ። ይህ ግልጽ ሀቅ ነው። የትም በየትኛውም አገር እያደጉ ያሉ በሰላም የሚኖሩ ዜጎች ናቸው። እና ስለዚህ ከዋና አዋጊ ጀምሮ እስከ ዋና ሰብሳቢ የሀብት ንብረት ሰብሳቢ እንዲሁም ደግሞ የሻምበል ማዕረግነት ያለውን መንግስት ያቀረበላቸውን የሰላማዊ መንገድ ተጠቅመውበታል። በዚ ባይዘ እጅግ ደስ የሚል ልንኮራበት ይገባል። ምክንያቱም በትናንትና በዛሬ ሁለት ለምሳሌ ላብነትን ማየት እንችላለን። ታፈረ እንየው ለምሳሌ እርስ በርስ በተደረገ ህይወቱ እስከ መጨረሻው ተሸኘ ይሄ ማነው የተጎዳ ያለ ፋኑ ለምሳሌ አሁን ያለበት ሂደትን እየተመለከት ነው ለምሳሌ መሳይ መኮንን ለፋኑ አንቂ ተብለው የሚታወቀው በስልክ ቆይታ አይታችሁት ከሆነ ምንድን ያለ ፋኑ አሁን ያለበት ብዙ ጊዜ ፋኑ ድል እያረገ ነው ነበር መሳይ መኮንን የሚል ነገር ግን በስልክ ቆይታ አንድ ሰው ጋብዞ ብዙ ጎንደር ላይ እየሰማት ነበር መሬት የወረደ አይደለም። አሁን የተፈታቱን ያለበት ሁኔታ ነው። በቃ ልናመሳስሉ ልንደብቀው አንችልም ነው ያለ። ይህ ግልጽ ነው። አሁን የኔ ብርጌድ የሚለው ፋኖ በግልጽ የለውም። የእኔ ብርጌድ የሚለው የተቀናጀ የተጠናከረ የለውም። መቶ ፐርሰንት እያየን ያለ። ምክንያቱም ለምሳሌ ደረጀ በላይ፣ መከተው ማሞ በአንድ ግሩፕ፣ እነዘመነ ካሴ፣ እነ ሀብቴ ወልዴ እንዲሁም እያየ ናቸው። ነው ለምንድን ነው ሲባል አንደኛ የሚያስፈልገው አሁን አንድ የሆነ ኢትዮጵያዊ ነው። እነዚህ ግን ኢትዮጵያ እየሆኑ አይደለም። ታፔላ ነው ወይም ደግሞ መግለጫ ብቻ ነው የሚሰጡን፣ እና አሁን መንግስት እያቀረበሉ እነሰዎችም የመጡበት ምክንያት በተለይ ሰሜን ሸዋ ላይ ሲንቀሳቀሱ የነበሩት እነዚህ መንግስት ያቀረበላቸውን የሰላማዊ መንገድ የተጠቀሙበት ምክንያት አንደኛ አካሄዱን እያዩ ስለሆነ ነው። አካሄዱን በግልጽ እያዩት ስለሆነ ነው። በትናንት ነት አይተናል ማለት በዛሬው እለት ታፈረ እንየውም በዚህም ምክንያት ጥቃት ሰለባ የሆነበት በተለይ በሀብቴ ወልዴና በደረጀ በላይ በተካሄደ ነው። ስለዚህ ይህ ማለት አንድ ላይ እየሰሩ አይደለም ማለት እኮ ነው። ግልጽ እያየንበት የተረዳንበት ያለ ስለዚህ ኢትዮጵያ ወደፊት የማታሻገርበት አንዳችም ሀይል ሊያቆማት የሚችል የለም። እኔ ብቻ ሳይሆን፣ አንተ ብቻ ሳትሆን፣ መንግስት እየሰራ ያለበት አካሄድ ኢትዮጵያዊና ኢትዮጵያዊ ቤዝ ስለሆነ ነው። ለአብነት ማንሳት እንችላለን። የኢትዮጵያ ጂፒዲ ስንት ነው? ስድስት ነጥብ አምስት ፐርሰንት እያደግን ያለ። እንደውም እርስ በእርሳችን እንደዚህ በሽኩቻ ውስጥ ባለንበት ሂደት መቶ በመቶ ሰላማችን ሲረጋገጥ የኢትዮጵያ ኢኮኖሚ የማያድግበት በጥፍ ዳብል የማያደርግበት ምንም ቅድመ ሁኔታ የለም። ለምሳሌ የግሎባል ኢኮኖሚ እንትን ፎርዋርድ እያደርጉት ነበረ። በ2030 በነጮች ዳብል ያደርጋን ተብሎ ይጠበቃል የኢትዮጵያ ኢኮኖሚ ይ ፋክት ነው። በቃ መንግስት አሁን እየሰራ ያለው የሚያሳይ ተጨባጭ ውጤት ነው። ለምሳሌ ስንዴ ምርት በአፍሪካ ቀዳሚ የሆነችበት ምክንያት እንደውም ሰላማዊ መቶ በመቶ ቢረጋገጥ ይሄ ስንዴ ምርት ቀዳሚ ብቻ ሳይሆን በዓለም ደረጃ የምትወዳደርበት የማትወዳደርበት ምክንያት የለም። ምክንያቱ ሰፊ እርሻ መሬት አለን፣ ውሃ አለን፣ የሰው ኃይል አለን። በቃ አዝ በላይ ምን ይሆናል? አርበናታችሁ ሰላም እንምጣ ወደ ሰላማዊ መንገድ እንዴ እንንቃ። አለም ኩጥሎን እየሄደ ያለ ይህን ያህል ሀብት ትዘን ለምን እናንቀላፋለን? ኢትዮጵያ ወደፊት ትራመዳለች፣ በሰላማዊ መንገድ እንራመዳለን። የሰፈራችሁ ሁሉ አሁን ወደ ሰላም ይመጣሉ፣ ተስፋ እናደርጋለን። ደግሞ የማይቀር ጉዳይ ነው በሌላ ቤት